አምስት ሊካዱ የማይችሉ የህይወት እውነታዎች አሉ። ልጆቻችሁን የሀብታም እንዲሆኑ አታስተምሯቸው፣ ይልቅ እንዴት ደስተኛ መሆን እንደሚችሉ አስተምሯቸው። ሲያድጉ የነገሮች ዋጋ ሳይሆን ጥቅማቸው ይገባቸዋል። ምግባችሁን እንደ መድኃኒት ውሰዱ፣ ካልሆነ መድኃኒት እንደ ምግብ ትወስዳላችሁ። የሚወዳችሁ ሰው በቀላሉ አይለያችሁም። ከእናንተ ለመለየት 99 ምክንያት ቢኖረው እንኳን መለየት የማይችልበትን አንዲት ነገር ላይ ጸንተው ይቆማል። ሰው ሆኖ በመፈጠርና ሰው በመሆን መካከል ትልቅ ልዩነት አለ። ይህ የሚገባቸው ጥቂት ሰዎች ብቻ ናቸው። ስትወለዱ ውድ ነበራችሁ፣ ስትሞቱን ውድ ትሆናላችሁ። በመካከል ያለውን ማስተካከል የእናንተ ፋንታ ነው። በፍጥነት ለመሄድ ከፈለጋችሁ ብቻችሁን ሂዱ። ሩቅ ለመድረስ ከፈለጋችሁ ግን ከሌሎች ጋር አብራችሁ ተጓዙ። በስተመጨረሻም በዓለም ላይ ያሉ ስድስቱ ፈዋሽ ነገሮች የሚከተሉት ናቸው የፀሐይ ብርሃን፣ እረፍት፣ ስፖርት፣ ጥሩ ምግብ፣ በራስ መተማመን እና ጓደኛ። እነዚህን አጥብቃችሁ ያዙ፣ ደስተኛ ሕይወትን አጣጥሙ። በፍጹም ለማንም ማካፈል የሌለብን አምስት የግል ሚስጥሮች ከሰዎች ጋር ምንም አይነት ቅርርብ ቢኖራችሁ ማካፈል የሌለባችሁ አምስት የግል ሚስጥሮች። አልበርት አንስታይን እነዚህን ሚስጥሮች በአምስት ብቻ ጠቅላላ አድርጎ አቅርቦታል። ምክንያቱም እነዚህን አምስት ሚስጥሮች በሚስጥር መያዝ ከቻላችሁ በሕይወታችሁ ደስተኛ መሆን ትችላላችሁ። እንደ አልበርት አነስታይን አባባል ከሰዎች ጋር በፍጹም ለማንም ማካፈል የሌለባችሁ አምስት የግል ሚስጥሮች። ውድ ቤተቦቻችን እንደ ሁልጊዜው ላይክ በማድረግ አጋርነታችሁን አሳዩን። አንደኛ የስኬታችሁን ሚስጢር። ይህ ማለት ግን ለሰዎች ክፉ ማሰብ ወይም እናንተ የደረሳችሁበትን እንዳይደርሱ ማድረግ ማለት አይደለም። እንደ እውነቱ ከሆነ ሌሎችም ማበረታታትም ሆነ መርዳት ተገቢ ነው። ነገር ግን አንዳንድ ስኬቶች ስኬታማ የመሆናችን ሚስጢር ነገሩ ሚስጢር በመሆኑ ሊሆን ይችላል። ለምሳሌ የኮካ ኮላ ፎርሙላ እስከዛሬ ድረስ ሚስጢር ባይሆን ኖሮ ካምፓኒው በየቦታው በግለሰብ ይከፈት ነበር፣ ግን ሚስጢር በመሆኑ ምክንያት እስካሁን ድረስ ትርፋማ ድርጅት ሆኖ መቀጠል ችሏል። ስለዚህ የስኬቶቻችሁን ሚስጢሮች ሆነ የምትፈጥሯቸው ፈጠራዎች ለሰዎች አትናገሩ። ሁለተኛ ችግሮቻችሁን በእርግጥም ችግሮቻችንን ለሰዎች ማካፈል ሸከም እንዲቀልልን ሊያደርግ ይችላል። ነገር ግን ከዛ በኋላ በነገራችሁት ሰው ዘንድ የሚኖራችሁ ምስል ሊያወርደው ወይም ልትናቁም ትችላላችሁ። ምክንያቱም 70 ፐርሰንት የሚሆነው ሰው በትክክል ሲሰሙ ይደሰታሉ፣ 10 ፐርሰንት ደግሞ በጣም ያስቡላቸዋል፣ 20 ፐርሰንት ሰዎች ደግሞ በጭራሽ ስለ ችግሮቻችሁ አያስታውሱም። ስለዚህ ሁልጊዜም ለችግሮቻችሁ ፕሮፌሽናል መፍትሄ ፈልጉ። ይህ ማለት ለአእምሮ ችግር የስነ ልቦና ባለሙያ፣ ለቢዝነስ ውድቀት የቢዝነስ አማካሪ፣ ለወንጀል ነክ ስራዎች ሰዎች የህግ ባለሙያ ማክሩ። ይህ የወደፊቱንም ጨምሮ ትክክለኛውን መፍትሄ ለማግኘት አልፎ በሰዎች ዘንድ ከአሜት ይጠብቋቸዋል። ሶስተኛ፣ ህልማችሁ ወይም ራእያችሁን ከማንም ጋር አታካፍሉ። ይህ ማለት እናንተ የታያችሁ ነገር ሰዎች እንዲረዷችሁ አጠብቁ እንደማለት ነው። ራእይ የሰው ልጅ የሚኖርለትም የሚሞትለትም ነገር ነው። ታዲያ ይህን የሚያክል ትልቅ ጉዳይ ለሰዎች ተናግራችሁ ሊያጥላሉባችሁ ወይም አልፈው ሊስቁባችሁ ይችላሉ። የዚህ ዋነኛው ምክንያት እናንተ የታያችሁ ሊታያቸው ስለማይችል ነው። ስለዚህ ነገር አካል እስኪ ለብስ ድረስ ሁሉም ነገር በልብ ይጠበቅ። በሕይወታችሁ ልታሳኩት የምትፈልጉትን ነገር በመጽሐፍ ልታሳኩት ልትፈጽሙት ትጉ እንጂ ለሰዎች በመናገር ኢነርጂያችሁን አታባክኑ። አራተኛ ገቢያችሁን አታሳውቁ። ይህ ግልጽ ነው። ገቢያችሁ ዝቅተኛ ከሆነ ለንቀት፣ ለትችትና ለመገመት ያበቃቸዋል። ገቢያችሁ ከፍተኛ ከሆነ ደግሞ ለብድር እና ሰዎች ባይኖሯችሁም እንኳን እናንተን መረዳት እስኪከብዳቸው ድረስ የምታገኙት ገቢ መናገራችሁ በሕይወታችሁ ላይ ተጽዕኖን ይፈጥራል። ስለዚህ ገቢያችሁን አትናገሩ ወይም አታሳውቁ። ማንም እናንተን የሚያየው በምታገኙት ገቢ ስለሚሆን ስለዚህ ገቢያችሁን አታሳውቁ። አምስተኛ የቤተሰባችሁን ችግር ለማንም አትናገሩ። ቤተሰብ ሁሌም ቤተሰብ ነው። ጓደኛም እንዲሁም ጓደኛ። ስለዚህ ለራሳችሁ የምታስቡ ከሆናችሁ ለራሳችሁ መስፈራ ብጁ። የቤተሰብ ሚስጢር የራስ ነው። እናንተም አንዱ የቤተሰብ አካል ናችሁ። ስለዚህ ቤተሰባችሁን ስጋት ላይ ላለመጣል የቤተሰባችሁን ሚስጢር ጠብቁ፣ ለማንም ሰው አታጋሩ። በመጨረሻም ብዙ ሚስጢር የምናደርጋቸው ነገሮች ቢኖሩም እኚህ ግን በዋነኝነት ልንጠብቃቸው የሚገቡ ሚስጢሮች ናቸው ሲል አልበርት አንስታይን አስቀምጧል። እናንተስ ትስማማላችሁ? ከዚህ ቪዲዮ ብዙ ነገር እንደተማራችሁ እርግጠኛ ነኝ። ላይክ፣ ሼር በማድረግ ለጓደኞቻችሁ አድርሱ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ። ቻው።